የነዳጅ መኪኖች ጉድ ዛሬ ሊዘረገፍ ነው። ምክንያቱም ስለ ነዳጅ መኪኖች ያልተሰሙ አዳዲስ ችግሮች እየወጡ ይገኛሉ። ለመሆኑ የነዳጅ መኪኖች አሰቃቂ ገጽታ ምንድን ነው? በዛሬው ቪዲዮአችን የምንመለከተው ዋነኛ ርዕሳችን ይሆናል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ሰለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ ሰብስክራይብ አድርጉ የነዳጅ መኪኖች ያልተሰሙ አዳዲስ መጥፎ ገጽታዎች የነዳጅ መኪኖች በዘመናቸው ለዓለም የትራንስፖርት ዘርፍ አንበሳውን ድርሻ በመውሰድ ለብዙ ዓመታት አገልግሎት ሲሰጡ ቆይተዋል እነዚህ ተሽከርካሪዎች ለሥራ ለጉዞና ለንግድ ከፍተኛ ምቾትና ተደራሽነትን ያመጡ ቢሆንም ከግዢና ከነዳጅ ወጪዎች በስተጀርባ የተደበቁ በርካታ ጉዳቶች እንዳሉባቸው ብዙዎች አያውቁም በአሁኑ ጊዜ ዓለም ሀገራችን በአየር ንብረት ለውጥና በዘላቂ ልማት ላይ ትኩረት ባደረገችበት ወቅት ስለ ነዳጅ መኪኖች ከጭስ ማውጫቸው ውጪ ያሉትን ኢኮኖሚያዊ፣ አካባቢያዊና አፈጻጸም ችግሮች ዛሬ እንቃኛለን። ማለትም የነዳጅ መኪኖች ያልተሰሙ ጉዳቶችን ዘርዝረን እንመለከታለን። እነዚህ ጉዳቶች ምን ምንድን ናቸው? እንደነገርኳቸው የእናንተ ድርሻ ላይክና ሰብስክራይብ ማድረግ ብቻ ነው። አንደኛ፣ የኃይል ብክነት ተርማል ኢነርጂ ዌስት። በነዳጅ ውስጥ ያለው ሞተር ወይም ኢንጂን ከሚፈጥረው አጠቃላይ ኃይል ውስጥ ከ70 እስከ 80% የሚሆነው ኃይል ወደ ሙቀትነት ተለውጦ የሚባክን እንደሆነ ያውቃሉ። በሚገርም ሁኔታ መኪናውን ወደፊት የሚያንቀሳቅሰው ወይም ሥራ የሚሰራው ኃይል ከ20 እስከ 30% ብቻ ነው። ቀሪው ኃይል በጭስ ማውጫውና በራዲያተሩ ሙቀት ሆኖ ይባክናል። ይህም ሞተሩ ምን ያክል ኤፊሸንሲው የወረደ እንደሆነ ያመላክታል። በተገላቢጦሹ በኤሌክትሪክ መኪኖች ይህንን ጉዳይ ብትመለከቱ፣ ኤሌክትሪክ መኪኖች መቶ ፐርሰንት ነው ኃይላቸውን የሚጠቀሙት። ሁለተኛ ሜንቴናንስ ሳይክል ወይም የጥገና ዑደት የነዳጅ መኪኖች ለመስራት በተደጋጋሚ የዘይት ለውጥ አስፈላጊ ነው። ለነሱ ወሳኝ ነገር ነው። ፈሳሾች በብዛት ያስፈልጋሉ። ስለዚህ የነዳጅ መኪኖች ሜንቴናንስ ኮስታቸው ወይም ሜንቴናንስ ሳይክላቸው፣ የጥገና ዑደታቸው በጣም ተደጋጋሚ ነው። ይህ ደግሞ ለባለቤቱ ወጪና ጊዜን በጣም በብዛት ያባክናል። በተለይ ቆሻሾች በብዛት ስለሚፈጠሩ ዘይት በብዛት መቀየር አለበት። ይህም ከውጭና ከጊዜ ከሜንቴናንስ ኮስት አንጻር ስንመለከተው በጣም ከፍተኛ ነው። የኤሌክትሪክ መኪኖች በአንጻሩ ስንመለከታቸው ሜንቴናንስ ኮስታቸው በጣም የወረደ ነው። አንዳንድ መኪኖችም እስከ አምስት ዓመት ምንም አይነት ጥገና ሳይፈልጉ ይኖራሉ፣ ከእግርና ከጥቃቅን ጥገናዎች ውጪ። ሶስተኛው ኮንደንሴሽን ኢንፊል ታንክ የምንለው ጉዳይ ነው ማለትም የነዳጅ ታንክ ውስጥ የውሃ ማቆር ችግር ነው። ይህም የነዳጅ ታንክ ውስጥ የውሃ ትነት ችግር ነው። የነዳጅ ማጠራቀሚያ ታንክ አየር ውስጥ ካለው የሙቀት ለውጥ ጋር ተይዞ የውሃ ትነት ኮንደንሴሽን ይፈጠራል። በታንኩ ውስጥ የሚፈጠረው ውሃ ከጊዜ በኋላ ወደ ነዳጁ ይቀላቀላል። ይህ ውሃ የነዳጅ ሥርዓት ክፍሎችን ሊያበላሽና በሞተሩ አፈጻጸም ላይ ችግር ሊያስከትል ይችላል። ለዚህም ነው ነዳጅ ታንኩ ሙሉ በሙሉ ባዶ ከመሆኑ በፊት መሞላት አለበት የሚባለው። ይህ ከፍተኛ ችግር ያስከትላል። ሁሉ ጊዜም መቼስ መንገድ ላይ ሆናችሁ ግዴታ ፊሉ መሙላት የማስችሉበት ሁኔታ ሊፈጠር ይችላል። ኮስታችሁም በጣም ሃይል ሊሆን ይችላል። የነዳጅ መኪኖች እንግዲህ አሁን ላይ ኮስታቸው በጣም እየጨመረ ይገኛል። በተለይ ነዳጁ መንግስት አሁን ላይም ታክስ መጥላለሁ እያለ ይገኛል ከ200 እና ከ በላይ ሊሆን እንደሚችል እየተገመተ ነው። ስለዚህ ግዴታ ፊውል ታንኩን መሙላት ካለባችሁ ያንን ለመሙላት ደግሞ አንዳንድ መኪኖች ምናልባትም እስከ 65 ሊትር ሪዘርቬር ያላቸው ተሽከርካሪዎች እስከ 50 ሊትር ያላቸው ሪዘርቬር ያላቸው ተሽከርካሪዎች ያንን መሙላት የሚችል አቅም ላይኖራቸው ይችላል። በአሁኑ ሁኔታ እንደው በ150 በ180 እንኳን እንደው ብናባዛው ከ11000 እስከ 12000 ብር ያስፈልጋቸዋል ማለት ነው፣ ፉል ለማድረግ እንግዲህ አስቡት ከ600 እስከ 700 ኪሎ ሜትር እንኳን ለመጓዝ ስኮ ነው 65 እና ከ50 እስከ 60 ሪዘርቭ ያለው አንድ ተሽከርካሪ ሬንጁ ከ600 እስከ 700 ኪሎ ሜትር ቢሆን ነው ማለት ነው። ለዛ ከ11000 እስከ 12000 ገንዘብ ታወጣላችሁ ማለት ነው። ዛሬ ግን ከነዳጅ ፍጆታው ባሻገር ያሉትን ድብቅ ሚስጥሮች እየተመለከትን ነው። አራተኛ የኩሊንግ ሲስተም ወይም የማቀዝቀዣ ስርዓት የምልንለው ውስብስብነት ነው። በነዳጅ ሞተር ውስጥ የሚዋክነው ሙቀት ከፍተኛ በመሆኑ ቅድም እንደነገርኳችሁ ከ70 እስከ 80% ምንም ጥቅም ሳይውል በሙቀት መልኩ ነው የሚሰናበተው። ሙቀቱን ለመቆጣጠር ውስብስብ የሆነ የማቀዝቀዣ ስርዓት ራዲያተር፣ ፓምፕ፣ ቱቦዎች የተለያዩ ነገሮች ይጠቅማል ወይም ዩዝ ያደርጋል። ለምሳሌ የራዲያተር ፈሳሽ መፍሰስ ኮላንት ሊክ ሲያደርግ ወይም የውሃ ፓምፕ መበላሸት በቀላሉ ሞተሩን ሊጎዳው ይችላል። ማለት ነው። ይህም ከፍተኛው ሌላኛው ሳይድ ኢፌክቱ ነው። አምስተኛው ላይ እንገኛለን የተከበራችሁ የቻናል ቤተሰቦች ሰዎች። ብሬክ ዌር ኤንድ ዌስት የሚባለው ነው። ብሬክ ዌር ኤንድ ዌስት የሚባለው በአማርኛ የብሬክስ ተደጋጋሚ አጠቃቀምን በተመለከተ የሚፈጥረው ብክነት ነው። የነዳጅ መኪኖች ፍጥነት ለመቀነስ የሚጠቀሙት ፍሬን ብሬክ የፊውል ኮንሰፕሽን ይጨምራል። እንደውም የነዳጅ መኪኖች ላይ እያንዳንዱ እያንዳንዱ 45 ኪሎግራም መኪናው ላይ የምትጨኑት 45 ኪሎ ግራም በአንድ ፐርሰንት ነዳጅ ፍጆታውን ይጨምረዋል። ለምሳሌ ታክሲ እየነዳችሁ ያለ አንድ ሰው እንደው 45 ኪሎ ግራም ቢገባ ፊውል ኮንሰፕሽናችሁ ዋን 1% ይጨምራል ማለት ነው። ይህን ማወቅ አለባችሁ። ለበነገራችን እንዲሁ እንዲሁ እንደ ተራ ነገር ሰው መጨንቀላ እንዳይመስላችሁ ሰው 100 ኪሎም ሊሆን ይችላል ግለሰቡ ደግሞ ከመቶ ኪሎም ሊበልጥ የሚችልበት ሁኔታ ሊፈጠር ይችላል። ያንን ሰው በተከታታይ እንግዲህ በተመሳሳይ ሂሳብ የምታስከፍሉት ከሆነ ኪሳራችሁ ነው የሚሆነው ማለት ስለዚህ እያንዳንዱ 45 ኪሎ ግራም የ የመኪናው ፊውል ኤፊሽንሲ በአንድ ፐርሰንት ይቀንሰዋል ማለት ነው። ፊውል ኮንሰፕሽኑን ደግሞ ይጨምረዋል። ስለዚህ ይህም በተመለከተ ብሬክ ሲስተም ላይ በተመለከተ የኤሌክትሪክ መኪኖች የተወሰነ ጫር ሊያደርግላቸው፣ ተሽከርካሪው በቆመ ቁጥር የብሬክ ፓዱን በረገጣችሁት ቁጥር ኤሌክትሪክ መኪኖች ላይ ሪጀነሬት ብሬኪንግ ሲስተም የሚባል ሲስተም ስላለ መልሶ ያንን የባከነውን ሀይል መልሶ ይጠቀመዋል። ኤሌክትሪክ መኪኖች ላይ የነዳጅ መኪኖች ላይ ግን መልሶ አይጠቀመውም። ይልቁንስ ከ70 እስከ 80% የሚሆነው ኃይል ይባክናል ማለት ነው። የተከበራችሁ የቻናል ቤተሰቦች ዛሬ ስለ ሳይድ ኢፌክቱ በደንብ አድጌ በትንተን እያረኩ ይገኛለው። የነዳጅን መኪና ማለት ነው። የኤሌክትሪክ መኪና መምረጣችሁ ምንም የሚያጸጽታችሁ ነገር አለም። የነዳጅ መኪኖች ላይ ብዙ መጥፎ ጎኖች አሉት። በስድስተኛ ደረጃ የምገልጽላችሁ ወሳኙ ነጥብ ደግሞ ምንድነው? በኢትዮጵያ ያለው የነዳጅ መኪኖችን የመቀየር እቅድ ነው። እንግዲህ ኦልሬዲ ተጀምሯል። የነዳጅ መኪኖች ወደ ኢትዮጵያ የገቡ አይደሉም። ወደፊትም ደግሞ ከፍተኛ እርምጃ ሊጠበቅ እንደሚችል ከመንግስት እየተገለጸ ይገኛል። ይህ እንኳን እንኳን የነዳጅ የሚጠቀሙ የሃይብሪድ መኪኖችን ሁሉ ሊያካትት እንደሚችል ነገሮች ያመላክታሉ ማለት ነው። ስለዚህ ያ ትልቅ ስጋት ነው፣ እንደ ሳይድ ኢፌክት ይወሰዳል። በተለይም በኢትዮጵያ መንግስት ቁርጠኛ መሰረት የነዳጅ መኪኖችን ቀስ በቀስ ወደ ኤሌክትሪክ መኪኖች የመቀየር እቅዶችና ህጎች በመውጣት ላይ ይገኛሉ። እንዲሁም አንዳንድ ምንጮች እንደሚያሳዩት ከ2000 ሞዴል ዓመት በታች የሆኑ ተሽከርካሪዎች ከመንገድ እንዲወገዱ የሚጠቁም ህግ ሊኖር ይችላል የሚል ማስፈራሪዎች እየወጡ ይገኛሉ። በመንግስት ደረጃ በባለስልጣናት ደረጃ እየተነሳ ይገኛል። ይህ ደግሞ እንግዲህ ማረጋገጥ ይፈልጋል። በግልጽ ግን አንዳንድ ባለስልጣናት ሲናገሩ ተሰምተዋል ነው የሚባለው። ግን ፒውርሊ ከነዳጅ ኮንሰፕሽኑ ጋር ተያይዞ ያለውን ለመናገር ነው እንጂ ሙሉ ለሙሉ የነዳጅ መኪኖች ከሁለት ሺህ በታች ያሉትን ይታገዳሉ ማለት አይደለም። ግን እነ ቪታራ ያሉ ትላልቅ ኦልድ የሚባሉት በጣም ነዳጅ የሚፈጁት ተሽከርካሪዎች ሊታ ሊሰገዱ ይችላሉ ይህ ደግሞ በነዳጅ መኪና ገበያ ላይ ያለው ተጽዕኖ ዝቅተኛ የሚባል አይደለም ከፍተኛ ነው የዛሬው ፕሮግራማችን ይህንን ይመስላል በሌላ እንገናኛለን ቻው